ቅዱስ፣ ቅዱስ የምትመሰገን የሰራዊት ጌታ የዓለም ንጉሥ ኢየሱስ ክርስቶስ ሆይ፣ ለዚህ ሰዓት ለዚህ ደቂቃ ስላደረስከን እናመሰግንሃለን። ሰዓተ ሌሊቱን ባርከህ ቀድሰህ ሰላም ያሳደርከን አምላክ ሆይ፣ ማዕቱን ባርከህ ቀድሰህ ሰላም እንጣውለን፣ በቸርነት በምሕረት በእግዚአብሔርነት በአባትነት እንዳትለየን አምላካችን እንለምንሃለን። ለዓለሙ ሰላም ለሕዝበ ክርስቲያኑ መረጋጋትን ካችን አድለን ስጠን። ተጻራሪ የዲያብሎስ ሰራዊትን ከእግራችን በታች ጣልልን። ሀገራችንን ሃይማኖታችንን አንድነታችንን ከጥፋት ከመለየት ጠብቅልን። እኛንም ልጆችን ከመከራ ከስቃይ ከስደት ከረሃው ከጦርነት ከወረሽ በሽታ ከድንገተኛ ሞት ከቀሳፊ ሰይጣን አምላካችን ፈጣዳችን ጠብቀን። በሕመም ውስጥ ያሉትን ፈውስን፣ ጤናውን አደራቸው፣ ሰላሙን ስጣቸው። የሞቱትንም በደጋጎች በአብርሃም በይስሐቅ በያዕቆብ ጠገብ ያሳርፍልን፣ ያዘጽነናለን። የታሰሩትን አስፈታልን። በስደት አለም ያሉትን እንሰብስብልን። አጽራሪ ቤተ ክርስቲያንን፣ አጽራሪ ተዋህዶን፣ አጽራሪ ገዳማዎችን፣ አጽራሪ ሊቃውንትን፣ አጽራሪ መምህራንን፣ አጽራሪ ምዕመናን አስታግስልን። ከቅድስት ቤተ ክርስቲያን የራቁ ከሃይማኖት የወጡ መልሳቸው፣ ሰብስባቸው፣ ለቃለ መጠየቅ አድርጋቸው። በትዳር ያሉ ትዳራቸውም ባርክ፣ ልጆቻቸውም ባርክ፣ መልካም ስራቸውም ባርክላቸው። ትዳር ለሌላቸው ንጹ ትዳር፣ ልጅ ለሌላቸው ልጅ፣ ስራ ለሌላቸው ተመስገን የሚሉበትን ስራ አድላቸው ስጣቸው። አባታችን ፈጣሪያችን ጾም ጸሎታችንን ተቀበልልን ለቅድስት ቤተ ክርስቲያን ስርዓቱን በኩራቱን የሚያወጡ የተራበ የሚያበሉ የተጠማ የሚያጠጡ መልካም ስራ ለሚሰሩ ስጦታቸውን ለኃጢአት መደምሰሻ ለዲያብሎስ ድል መንሻ ለመንግስት ሰማያት ማውረሻ አድርገህ ተቀበልልን። ምህረት ቸርነት የበዛ የምህረት አባት የይቅርታ ባለቤት ስለ ንጽህት ስለ ቅድስት ስለ ድንግል ማርያም ብለህ ማረን ይቅርበለን። ስለ ቅዱሳን መላእክት ስለ ቅዱሳን ነቢያት፣ ስለ ቅዱሳን ሐዋርያት፣ ስለ ቅዱሳን ሰማዕታት፣ ስለ ቅዱሳን ጻድቃን፣ ስለ ቅዱሳን ነቦ ለማህዲው ሮሮ ጌታ እንደ ኃጢአታችን መዛት እንደ ሰውነታችን ክፋት አትመልከት። የቸርነትን ስራ ስራልን አባታችን። የሚፈታተንን ጠላታችን የዲያብሎስ ሰራዊት ከእግራችን በታች ወደቀው የተሰራ አድርግልን። በቸርነትህ በምህረትህ አንተ ከምታውቀው እኛ ከማናውቀው አደጋ መከራ ሁላችን ጠብቀን

ታምሪያ እግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ

እምዝ ዘምሩ ሀዘናት ወሁከታት ለመኗዋ ክብር ለዘላለም በእውነት በሁላችን የዋልብን የደርብን አምላክን አምላክን የወለደች በድንጋል ሲጋ በድንጋል ነግስ የሰናይ ክብር ትምህርታችን ያደረገችው ተአምሪ ነው። አምላክን የወለደች መቤቴ ማርያም በቤተልሔም ተቀምጣ ሳለች ከጌታ ቸሊቆይ ከዚህ ሁከት ሀዘን ከመላይት ተመላበት አለም ደገኛውን መላክ ልከ ውሰደኝ ስትል እንደጸለች፣ መላኩ ገብርኤል እንደተገለጸላት እንደዚሁም እያለች ስትጸልይ ሰማይ ተከፈተ። መላኩ ገብርኤልም ወደ እርሷ ወርዶ ጸጋን የተመላሽ ደስ ይበልሽ በማለት የደስታ መላክ ነገራት። ዳግመኛ እነሆ ጸሎትሽ ከአንቺ ከተወለደው ከእግዚአብሔር ዘንድ ደረሰ። እንደ ፈቃዶች ከዚህ ከኃላፊው ዓለም ወደ ዘላለም ሕይወት ትሄጅ ዘንድ ለመናሽን ተሰምቶልሻል አላት። ይህንን ከነገራ ይህንን ከነገረ ይህንን ነገር ከመላኩ ቃል በሰማች ጊዜ ወደ ቤቷ ወደ በዓቷ ተመለሰች እና ከዚያም ከሚያገለግሉት ደናግል ሰብስባ አይሁድ ሁል ጊዜ ልጅን መቃብር ይጠብቃሉና ስለዚህ እኔም ከዚያ መገኘት እንደ ቀን ይገለጽላችኋል። ከዚያም ከዚያ መግባት ይከለክሉኛል ብዬ ፈራሁ። ስለዚህም ከዛሬ ጀምሮ ሬሳችሁን ሆነ ችላችሁ በሰላም ትኖራላችሁ

ቀንበር የተጠመዳችሁ የወንጌል ልጆች ወይ፣ እንግዲህ እመቤታችን በቤተልሔም ሳለች መልአኩ ገብርኤል ከዚህ አለም የምትለይበት ጊዜ በክብር እንደነገራት አስተውሉ። ለመኗ ክብራ በሁላችን ጸንቶ ይዋልብን ይደርብን፣ አሜን። የእመቤታችን ምልጃ ቃል ኪዳማ አይለየን። አቡነ ዘበሰማያት

ይሁንና የሚጸልይ የመላእክት አለቃ የቅዱስ ዑራኤል ድርሳን ይሄ ነው። በኢትዮጵያ ንጉሥ ዳግማዊ ዳዊት ዘመን የሽንገላ አገር አስተዳዳሪ የሆነ አንድ ሰው ነበረ። ይህም ሰው የመላእክት አለቃ ቅዱስ ዑራኤል በጣም አድርጎ የወደው ሰው፣ አባቱ አስቀድሞ የትግራይን ሀገር አስተዳዳሪ ስለነበረ እሱ ንጉሥ መስፍን አድርጎ ሾመው። የተወለደበት አክሱም ሲሆን ከነገደ በንጉስ ሰለሞን ዘመን ከልጁ ጋር ታቦተ ጽዮን በመትከል የሰራዊት ሹመትም ሆኖት ከመጡትም ስማቸውን የፍታሄድ እና ጌዲዮን ከተባሉት ወገን ነው። እነሱም ንጉስ ሰለሞን ልጁን በእናቱ አገር በኢትዮጵያ አንግሰው በላከው ጊዜ ከእስራኤል ልጆች ጋር አብረው የመጡ ናቸው። ስለዚህም ነገር ንጉስም ዳግማዊ ዳዊትም ይህንን መኮንን በትግራይ መሳፍንትና መኳንንት ላይ የበላይ ወደ እግዚአብሔር የያዘና ይተክዝ ነበረ። ክለታት በአንድ ቀን በሽንግል ሀገር ደብረ መሀያዊ ከምትባለ ቦታ ወለደ።